ከቶ ሳላውቅ ይዞኛል ፍቅር፣ ከእሷ ተምዶኛል። መቀመጫውን ማለት ነው። እንደዚህ እንደዚህ ጎተተና አስተካከለው ምናምን እየቋመጠ ነው ማለት ነው። ቤተሰብ እንደምቆያችሁ፣ እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ለዚች ልጅ ንገሯት ፍቅሬ አልገባትም ምናምን ምናምን እያለ እንግዲህ ለሄርሜን ላይ እየጋበዘች ነው ሩታ በገዛችው መኪና ላይ፣ ከሩታ ጋር አብረው በገዙት መኪና ላይ እሷን እንድዚህ አስቀምጦ እንትኗን ዳሌዋን ማለት ነው ስንት ሜትር እንደሆነ እየለካ ነው። እያያችሁ ነው አደለ? እና አሁንስ እህቱ ናት ልታጽናናው ነው ልታስተዛዝ ነው ሀዘኑን ልትረሳ ነው ብላችሁ ልትሉኝ ነው አሁንም እህቱ ናት ሀዘኑን ልትረሳ ነው ልታጽናናው ነው ምናምን ብላችሁ ልትዋሹ ነው እንዴ አረ ይሄ የጠዋፈ ፍቅር ነው ገባችኋል ይሄ ይሄ ልመለ ፍቅር ፍቅር የሚባል ነገር ታውቃላችሁ አይደለ መቼስ መቼስ ሲጀምር የባዳ እህት የለም። የመሬ ነው እምላችሁ። ዘመኑ የከፋ ነው። ወንድና ሴት ማለት ነው እንደዚህ እንደዚህ ጠጋ ጠጋ ሲሉ ማለት ነው አይደለም እንዲህ እየተሸከማት አይደለም እንደዚህ ዳሌዋን እየለካ ቀርቶ ማለት ነው ዝም ብሎ ራሱ እጅ ለእጅ ራሱ ሳይያያዙ ዝም ብሎ ቢሄዱ ዘመኑ ኮንታክት የሚደራረግበት ዘመን ነው። ገባቸዋ እና ማንን ልትሸውዱ ነው? ማንን ማንን ማንን ማትሸውዱ እና ፍቅራችሁን መች ነው የምትገላለጹት? በቃ ይሄ ቀን ነው የቀራችሁ። ለነገሩ ፍቅር ተገላልጻችኋል እኮ ገብቶናል እኮ እንዴ። መኝታ ላይ አንድ ላይ ተኛችሁ፣ ሳምሹ ሳምሽ፣ ምናምን ተአቀፈሽ፣ የቀረ ነገር የለም እኮ ምንም የቀረ ነገር የለም። አሁን እኔ አፈቅራት አለው የሚልበት ቀን ነው እየጠበቅን ያለው እሱ ማለት ነው። እስካሁን ባለው እሱ ተገዶ ስለሆነ ማለት ነው። ተገዶ ስለሆነ፣ በራሱ ፍላጎት ደግሞ እኔ ሄርሙ በጣም ነው ያፈቀርኩሽ የሚልበት ቀን ነው። በቃ እየጠበቅን ያለው በጉጉት እየጠበቅን ያለው ይሄንን ነው። ሄርሜላም ደግሞ እያደረገችው ያለው ያን እንዲላት ነው በቃ ላይ ካለህ አይደል እህት ሆና ቀረበች። የሚጠላው ሌላ ሰው የሚጠላበትን ነገር እሷ ወደደችለት። ሰው ሁሉ ሲተቸው እሷ ልክ ነህ አለችው። በቃ ባለውለታው ሆነች። 500 ሺ ሰዓት ገዛችለት 4 400 ሺ ተከታዩን እንትን አከበረችለት። ብዙ ወጪ ጨርሳ ሶ ልጁን በውለታ በውለታ በውለታ በውለታ አድርጋ ማለት ነው። ማሳጅ እያደረገች አጥሚጥ እየሰራች ገንፎ እየሰራች ምንድን ነው ደግሞ ቡላ እንትን፣ አዎ ቡላ እየሰራች ማለት ነው። አሰመጠችው አሰመጠችው በቃ ምንም ማድረግ አይቻልም። እና መጨረሻ ላይ ፈገግታዋ ፈገግታዋን የናፈቀኝ ፈገግታዋን የማረከኝ አላለም። ፈገግታዋን እኛም ማርኮ ነበረ። ነገር ግን ምን ታደርገዋለህ? ከመጥፎ ሰው ጣላት። መጥፎ ሰው አይደለህም፣ መጥፎ እድል ላይ ጣላት። ትዳር ላይ ነው የጣላት። ልጅቷ ቆንጆ ናት፣ ማራኪ ናት። ማንም ሴትም ወንድም ያያት ቀልብ ትስባለች። ግን ምንድነው፣ በሰው ህይወት ላይ ጣላት። ይሄን ነገር ደግሞ እኛን ፈልገው እና ደግሞ መኪናው ላይ ጭራሽ ሩታ እና እሱ ለፍተው በገዙ መኪና ላይ ልክ የእሷ መኪና ይመስል ነው፣ ብልቅልቅ አድርጋ እንትን እየተቀመጠች ያለችው ማለት ነው። ይሄ ነገር እንዴት ነው? ወደ ጉራጌ እየሄዳችሁ ነው? እየተመለሳችሁ ነው? ይህን ቪዲዮ የቀረጻችሁልን እሱንም አሳውቁን። እና በተረፈ ማለት ነው ፕራንክ ነው፣ ፕራንክ ነው። አብረው አልተኙም፣ አብረው አልተኙም ያላችሁ ሰዎች ደህና ናችሁ አይደለም? እሱን ለማያውቃቸው፣ እሺ፣ እኛ በደንብ ነው የምናውቃቸው፣ ለማያውቃቸው ይሄ ይሄን የምትሉ ሰዎች ማለት ነው ደናግል ናችሁ፣ ምንም ነገር ያላያችሁ ታስታውቃላችሁ ማለት ነው። ስለዚህ አልፈርድባችሁም። እነሱ ድብ እናድርገው ከተቀማመሱ በኋላ ነው ይሄን ፕራንክ የሰሩልን። እልምሆ እኛ ነቅተናል። ደግሞ መሰከረችለት እኮ የሌሊት ሰው ነህ። የሌሊት ሰው ነህ በሌሊት ነው ማድረግ የምትፈልገው አይነት ነገር ነው የተናገረችውና ለምትናገረው ነገር ሴት ነሽ ምናምን ምናምን ብላችሁ የምትሉ እነሱ ሲሰሩ ያላፈሩትን ሳወራ አፈራቸው እንዴ ለምንድን ነው የምታፍሩት በፍጹም አትፈሩ ልክ ልካቸውን ነው መነግራቸው እና አሁንም ቢሆን አብረሽ ግን በጣም ወጥመድ ላይ ነው የወዳከው እነሽ ለመናገር አሁን አቃለው የጦፈ ፍቅር ላይ ገብተሃል ምንም ማድረግ አልችልም ግን ለምንድነው ፕራይቬት ማታደርገው ለምንድነው የያዝከው ጉዳይ ወደ አንዱ እንትን ሳትል ነው ቆይ ሶስት አራት ሚስት ሊኖረኝ የምትለው፣ እንደ መጀመሪያ የመጀመሪያው ሀቅህን ተዋጣ እንጂ መጀመሪያ ያለችዋን። ቆይ ቆይ ለልጅ ትንሽ አታስብም? እንደ ልጅ ምን አይነት ማለት፣ እኔ ስለ ጽንሱ አብርሽ የሆነ ነገር ሲል አልሰማውትም፣ የምሬ ነው ምላችሁ። ምን እየተካሄደ ነው? አንቺ ደሞ አትረብሽኝ ሚራ። ምን እሷም ትረብሻለች? አዎ። እና ስለ ልጁ ምንም ሲናገር አልሰማውም፣ የምሬ ነው ምላችሁ። ለምንድን ነው ቆይ፣ ምንድን ነው የተደበቀ ነገር አለ ወይ? እነዚህ ልጆች ይመስለኛል ከተለያዩ የቆየ ይመስላል። ምክንያቱም እንዴት ነው በዚህ ሳምንት በዚህ አስራ አምስት ቀን ውስጥ ተፈራርሞ ወደ አቡኑ ወደ ሌላ ሴት የሚሄደው ይሄ ነገር? እኔ ሲመስልኝ ከተለያዩ በጣም ቆይቷል። ገብቷችኋ ከተለያዩ ቆይቷል። ሁሉ ነገር ቦታ ቦታ ካስገቡ በኋላ ነው ለቪው ወይም ደግሞ ቻናላቸውን ለማሳደግ እያወሩ ያሉት ማለት ነው። እኔ እየገመትኩ ያለው እንደዛ ነው። ምክንያቱም እንዴት ነው በዚህ ፍጥነት ከሌላ ሰው ህይወት ጀመረ እኮ። በቃ እያያችሁት ነው አይደል? እንግዲህ መቼ ጻፉን አውጥቶ ሄርሜላን አፈቅራት አለው? ሄርሜላ ፍቅረኛዬ ናት ሄርሜላ እስኪልን አንጠብቅም እንዴ? እሷን የሚያስደስታትን ነገር አንድ ባንድ እያደረገ ነው፣ እያቀፈ ነው፣ እየሳማት ነው፣ ዳሌዋን እየለካ ነው። እንዴ ከካሜራ ጀርባ እኮ ብዙ ነገር አለ ወገን እና እንዴት ነው አንድ ሰው ከትዳሩ ተለያይቶ በዚህ ፍጥነት በአንድ ሳምንት ውስጥ እንደዚህ? እንዴ የሆነ ወንድም ልጅ እኮ ቢሆን የሆነ እየሰማዋል እኮ የሆነ ነገር ራሱን የሆነ ቦታ ላይ ይከታል። ስለዚህ ይሄ አሁን ተለያየን፣ ወይም ደግሞ የፊርማ ምናምን ገለመን የሚሉን ማለት ነው ቻናላቸውን ለማሳደግ እንጂ ሁለቱ ከት ካደረጉ በቃ ወራትን አሳልፈዋል። ገብታችኋል? ግን ተነጋግረው ቻናሉን ለማሳደግ ይሄን እየሰሩብን ነው። ይህንን ነው እኔ ደግሞ ዛሬ እየተረዳ ያለሁት። ምክንያቱም ሄርሜላና አብረሽ የቆየ ኮንታክት እንዳለው ሰው ነው እያደረጋቸው ያለው ማለት ነው። ስለዚህ ለማንኛውም እኛ እየተመቻችሁ ይመቸናል። ሩታዬን ግን አደራህን፣ በመጥፎ ነገር ይሄ ብልግና ምናምን እያደረጋቸው የሩታን ፎቶ አትለጥ በቃ ይኸው በዚህ ነው። አናትህን ምለው የሩታን ፎቶ የሚመጥናት ቦታ ላይ ነው ማድረግ ያለብን፣ ሩታ ያለችበት ቦታ ነው የሩታን ፎቶ ማድረግ ያለብን። አንተና ያቺ ሽልጥ ልጅ ማለት ነው፣ ያቺ ቆንጂየዋ ልጅ ማለት ነው፣ ከሷ ጋር የሩታን ፎቶ እንዳታደርግ። እና ደግሞ ማለት ነው፣ አዎ መኪና ገቢና ስትቀመጥ እንዳናይ፣ መኪናዋ ላይ ቁጭ ስትል እንዳናይ። ምክንያቱም ያላለቀው ጉዳይ ስላለህ ማለት ነው ጉዳያችን ሳትጨርሱ ማለት ነው ከአንተ ጭንቅላት አንወርድም። ሩታ አንድ ነገር ብትሆን እርጉዝ ናት ብዙ ነገር ይሰማታል። እሷን ለማብሸቅ ነው ይሄ ሁሉ ነገር የምታደርገ መኪና ላይ እንደዚህ ያስቀምጠ ምናም የምትለካከው ማለት ነው ሩታን ለማናደድ። ሩታ ቀጭን ስለሆነች ሄርሜላ ደግሞ ውፍራም ስለሆነች ይሄንን እንትን አሽሙር እየነካህት ነው። ገብቶናልኛ። ግን ሆኖ እንዲህ ስትሆኑ አታሳዩን። በቃ ሌላ ነገር አድርግ፣ ተሸከማት። መኪናው ላይ ገቢና ስትገባ እንዳናይ፣ እያቃጥለናል ማለት ነው በዚህ እንዴ፣ ምንድን ነው ያው፣ ህዝብ በቃ እኔን ስለሚወድ ማድረገውም ነገር ይወዳል ብለህ ነው አይደለም። መጥፎ ነገር ስታደርግ ግን እንጠላብሃለን። እሺ፣ ለምሳሌ እኔ የትላንቱን ፍራንክ በጣም ያስጠላል። በጣም ማለት ነው። ቢያንስ መታመምህን ሰምተን ማገገምህን ሳንሰማ ቶሎ ብለህ ፍራሽ ላይ ያሳየህን፣ ይሄ ፌር አይደለም፣ ፌር አይደለም። እውነቴን ነው የምልህ። እንዲህ ወንድሜን ብትወል፣ በቃ ሁሉም ነገር ለከት አለው። ቤተሰብ ያ ያልኩህ፣ እህት ወንድሞች፣ ታላላቅ፣ አባት፣ እናቱህ እያ ያልኩህ እንደዚህ ስትንቦጫለት ማለት ነው ጨምለቃ፣ ጨምለቅለቅ ግዴ የሩታ ቤተሰቦች ያያሉ። ልጅህ ነገ አድጎ ያያል። ወይስ ሌላ ፋውል አለ? ሌላ ያልገባን ነገር አለ? ምንድን ነው እየተካሄደ ያለው? ወደ እኔ ምንም አለልም። ደግሞ ሄርሜላ ጋቢ ለብሳ ምናምን አብረሽ የለም። እንዴ በረደሽ? ዳገት ላይ ብቻሽን ቁጭ ብለሽ ጋቢ ለብሰሽ ምናምን አብረሽን። እንዴ፣ እንዴ ሊበርድሽ አይገባም። እንዳይበርድሽ አይደል እንደ ገጠር ይዘሽው የሄድሽው። እንዳይበርድሽ አይደል እንደ አብረሽው የተኛሽው። ስለዚህ ሊበርድሽ አይገባም። እሺ፣ የእኔ ቆንጆ ጉድ እኮ ነው እናንተ። እንደ ጉድ ጉድ ካየን ብዙ ነገር ከቆየን ብዙ ነገር እናያለን የሚባለው ይሄ ነው። ፈጣሪ ሆይ። አንቺ ሊ ዘመባ ስኪ ላውራበት። ምን አይነት ውስብ ዛሬ ለሞልድጫቸው ነበር የመጣው ግን ሀሳቢን እያሰረቀች ነው ማለት ነው። እና ምን ልላችሁ ነው? ለምንድን ነው የሚጠላባችሁን የማታቁ? የምሪ ነው ላቸው የሚጠላባችሁን ነገር እወቁ። እንደዚህ አትሽከርከር ወደ ሴት ማለት እንደዚህ እንደዚህ እንዳትሽከረከር እንደዚህ እንደዚህ ሄርሜላም ደግሞ እንደዚህ እንዳያደርግሽ እንደዚህ እንደዚህ እንዳያደርግሽ እሺ ምንድን ነው ተንተከተከብሽ እኮ ታይ የዘራሽውን ነው የምታይ የዘራሽውን ነው የምታይ ልጁን ይሄ ጠብደል ሰውነትሽን ይዘሽ ውጥርጥር አውቀሽ ማለት ነው ሰውነትሽ የሚያሳይ ውጥርጥር የሚያደርግ ልብስ እየለበሽ ልጁን አማለሹ አማለልሹ አይናችን እያየ ሰው ቤት ገብተሽ አማለልሹ ይዘሽ ወጣሽ እና ሰከነበይ የዘራሽውን ነው የምታይ ብዙ ሰዎች የዘሩትን እያጨዱ ስለሚገኙ ማለት ነው። አዎ እንደዛ ነው ብዬ የምለው እና ቤተሰብ፣ ዛሬ የተናደድኩ ብዛት እንደዚህ ቅጥል ብያለሁ። የምር ነው እላቸው። ያችን ሆዷን እንዲህ ካደረገ በኋላ እሱ ከሌላ ሴት ይላል ማለት ነው። አዎ ወንዶች፣ እኛን ስብርብር ካደረጋችሁ ከእኛ ጋር ችግሯ ነው ያለባችሁ። እኛም ማስለቀስ ነው የምትወዱት፣ ማስለቀስ ነው የምትወዱት። ወይ ከኛ ጋር ምንድን ነው ችግራችሁ? ያችን ሆዷን ከበሮ አድርጎ እሱ ደግሞ ለራሱ የትም ያልተነዳ ዜሮ ዜሮ ሊነዳ ነው፣ ሊበላ ማለት ነው።